ትኩረት ማለት ሙሉ አቅማችን ተጠቅመን መስራት መቻል ማለት ነው። ከስልክ አንተ ማራ ከጀመርክ መጥፎ ስሜት ራሱ ጤናኛ እንደሆነ እራሱ ማወቅ አለብን። ሶ መሰላቸት አሁን ትኩረታችንን እንዴት ያስመልሳል ካላችሁ፣ ይሄ ፕራክቲካሊ የለመድኩት ነገር ስለሆነ ነው። በዚህ ቪዲዮ ለእናንተ ሸር ማድረጉ። እራሳችሁን መሰላቸት ተለማመዱ። ሄሎ ጋይስ እንዴት ናችሁ ሶ በዚህ ቪዲዮ የምናውራው ነገር ቢኖር አንድ ነገር ነው ትኩረት ትኩረት በአንደኛው ሰንቸሪ በጣም የሚያስፈልግ ብዙ ሰው ወደፊትም ቢሆን ፊውቸር ላይ ያልተለማመደው ያልኖረው ሰው የራሱን ህይወት ቢውልድ ማድረግ የማይችልበት ነው ትኩረት እንዴት ይኑረን ካላችሁ በዚህ ቪዲዮ እንዲህ ሜዲቴሽን ስሩ አልላችሁ የሆነ ነገር አድርጎ አልላችሁ፣ የሆነ ፈንስ የሆነ ነገር እንድትሰሩ ምናምን አልላችሁ። በዚህ ቪዲዮ እራሳችሁን መሰለቸት ተለማመዱ። ይህን ነገር ብቻ ነው አንስተን የምናወራው በዚህ ቪዲዮ። ሶ በጣም ወሳኝ ነገር እንደምትጠቀሙት እርግጠኛ ነኝ። ይህን ቪዲዮ ከመጀመራችሁ በፊት ቻናሌን ገብታችሁ ቼክ አድርጋችሁ ሰብስክራይብ ማድረጋችሁን ቼክ አድርጉ። ብዙ ነገሮችን ወደፊት አብረን እንማራለን፣ አብረን እናድጋለን፣ አብረን እንዘራለን። እናም ይህን ቪዲዮ ላይክ አድርጋችሁት እንድትጀምሩ ትፈልጋለሁ። ሶ ላይክ ይህን ቪዲዮ እንድትአርጉ ትፈልጋለሁ፣ ጠብቃለሁ እናንተ። ኦኬ እንጀምር። ሶ አሁን ስንጀምር ምንድን ነው ትኩረት ለእኛ በዚህ ሰዓት የሚያስፈልገን? በጣም ፕሪሽሱ ፈጣሪ የሰጠን ጊፍት ነው። ትኩረት ማለት በጣም አንድ መስራት የፈለግነው ላይ ሙሉ አቅማችን ተጠቅመን ያን ነገር መስራት መቻል ማለት ነው ጉልበት የሚፈሰው ትኩረት ወዳለበት ነው ይደናል ቶኒ ሮቢን ሶ ትኩረታችን እንዴት እናስመልሰው በዚህ ሰዓት ብዙ ትኩረታችን የሚሰርቀን ነገር አለ ብዙ ህይወታችንን ላይ ገፍቶ አንዳንድ ብዙ ነገሮችን የሚወስድብን ነገር አለ ከነዛ ውስጥ አንዱ የምታዩ ሶሻል ሚዲያ ነው ሶሻል ሚዲያችሁ ላይ ብዙ ትኩረታችሁን ልታጡ ትችላላችሁ። ብዙ ነገር ልትማሩ ትችላላችሁ። ብዙ ታድጉበት አላችሁ። በት ስቲል ስቲል አሁኑም ቢሆን ትኩረታችሁ እየተመለሰ አይደለም። ትኩረታችሁ በየች አስር ትላንትና በአስር ደቂቃ ትኩረት አድርጋችሁ የአስር ደቂቃ መካከል ከጀመራችሁ ዛሬ የዘጠኝ ደቂቃ ያያችሁ ከዛ ይችን ነገ ስትመጡ ዘጠኝ ደቂቃ ራሱ ማየት እንትን ሞቲቬሽናቸው ራሱ አይኖርም። ከዛ ወዴት ወደ ስምንት ደቂቃ ነው፣ ወደ ስምንት ደቂቃ እንመጣለን። እንዲህ ያሉ የአንድ ደቂቃ እና የሁለት ደቂቃ፣ የሶስት ደቂቃ ቪዲዮ ትኩረታችን በከፍተኛ በሆነ ሁኔታ ይወስደናል። ደግሞ ለማድረግ በዚህ ምድር ላይ የሶስት ደቂቃ ትኩረት አያስፈልግም። ትኩረታችን ዲፎርክ ለሶስት ሰዓት ለአራት ሰዓት ኢቨን ለገቻል። ትልቅ ለውጥ ማምጣት የምንፈልግ ከሆነ ከአስር ሰዓት በላይ የሆነ ትኩረት ነው የሚያስፈልግም። ብዙ ጊዜ ትኩረታችንን ይሰረካል። ሶ መሰረቸት አሁን ትኩረታችንን እንዴት ያስመልሳል ካላችሁ ይሄ ፕራክቲካሊ የለመድኩት ነገር ስለሆነ ነው። በዚህ ቪዲዮ ለእናንተ ሽር ማድረጉ ፕራክቲካሊ የሰራልኝ ነገር ስለሆነ ነው። አሁን ዝም ብዬ ራሴን እንዴት ነበረ፣ እንዴት መሰላችሁ ማሰራቸው እንዲ አደርጋለሁ፣ ዝም ብዬ ዛሬ የሆነ ሶሻል ሚዲያ ላይ የተለቀቀ ነገር ወይ ጥሩ ነገር ምናምን ካለ ወይ የሆነ በፊት ትኩረትን የሚስብ ነገር የተለቀቀ ከነበረ እና እንደ ተለቀቀም ካወቅኩ ካየው አልገባውም። ስልኬን እንዲ ዘግቼው ዝም ብዬ አስቀምጬው እሄዳለሁ። ምን ይምጣ፣ እኔ ሂጄ እስከምመጣ ድረስ ስልኬም እዚህ እንዳለ ነው። ከዛ ስገብቸ ቼክ ማድረግ ይችላለሁ ኤኒታይም። ሶ ይሄ ነገሩ ምን ሆነ እኔ ቀስ ቀስ ያልኩኝ በለመድኩ ቁጥር በቃ የሆነ ከዚህ በፊት ያላረኳቸውን ነገሮች ማድረግ ያልቻልኩትን ማሰብ ያልቻልኩትን ነገሮች ሪያላይዝ ማድረግ ያልቻልኳቸውን ነገሮችን ሞር እንዳስብ ነው ያደረገኝ። ስልኬ ላይ ከስልኬ ጋር ማራቅ ጀመርኩኝ። ተለያየ ነው ዝም ብዬ አስቀምጠዋለሁ። የሆነ ሜቢ እኔ ከዚህ ትኩረት እንትን ራሴ መሰለቸት ከመጀመሪያ በፊት ምን ነበር ማስበ ስልክ ከኔ ከራቀ ምንም ነገር የሆነ ብዙ ነገር ማጣ ነው የሚመስለ ብዙ ነገር የሆነ ማላቁ ነው የሚመስለኝ። ግን ራሴን መሰረቸት ስጀምር ትኩረት ማድረግ ጀመርኩኝ ራሴ ላይ። በቃ ስልኬን ጥየስ ብሄድ ማጣው ነገር የለም፣ ምንም ምንም ማጣው ነገር የለም። ካምባክ ቼክት በቃ እንደዛ ነው። ሶ እራሳችሁን መሰረቸት ሲጀምሩ ይሆላችሁ ብዙ ነገር ነው የምትማሩ፣ ብዙ ነገር ነው እረፍት ራሱ የምታገኙት። አንድ የገጠሜ ሌላ ነገር ልንገራችሁ ስልክ ላይ እንዲህ ስልክ ከአራት ሰዓት በኋላ ማየት ከጀመርኩኝ እስከ ሰባት ሰዓት እስከ ስምንት ሰዓት አልተኛም። ስልኬን ደግሞ አስቀምጬል። ተኛ ካልኩኝ አልችልም፣ አልችልም። እንዴት እንቅልፍ ይምጣ እንጂ እኔ ስልኬን አስቀምጬ አልተኛም። እንዲህ አይነት አመለካከት ነበረኝ ከዚህ በፊት። ይሄም ሶልቭ ተደረገ ጋይስ፣ እንደ ቴስቲሞኒ ነው። ስለዚህ መሰለቸት እራሱ በዚህ ቪዲዮ መሳጠው መሰለኝ። ሶልቭ መድረግ ቻልኩኝ ማለት ራሴን በቃ ዝም ብዬ አራት ሰዓት ላይ ስልኬ ቻርጅ ይደረግ ይሙላዚ ሶ እኔ ልተኛ አልኩና ዝም ብዬ ስልኬን አስቀምጬ መተኛት። ከዛስ ለአንድ ሰዓት እንዲህ ዝም ብዬ ጣራውን አያሉ ከዛ እንዲሄዳለሁ። የሆነ ብዙ ደቂቃ እንትን የተኛው ይመስለኛል ግን ደግሞ ሰዓትም ቼክስ ሳረጎ ስንት ነው? አስር ደቂቃ አልሞላም። ራሴን መሰለቸት የጀመርኩት ገና 10 ደቂቃ ራሱ ሳይቦላ ትዕግስት ራሱ ይፈታተናል። በጥስቲ ነገርየን ኮንሲስተንትሊ ከስል ካሜራ ራሴን መሰለቸት መጀመርኩኝ ቁጥር ስልከ ራሱ አያስፈልገኝም። መተኛት ከፈለኩኝ ስልከን ቻርጅ አድርጌ መተኛት። ትኩረት እንዲኖራችሁ እራሳችሁን መሰለቸት ጀምሩ። ራሳችሁን መሰለቸት ስትጀምሩ ትጎዳላችሁ ማለት አይደለም። ምንም ነገር ከእናንተ እንደማይወስድ ላረጋግጥላችሁ እወዳለሁ። ምንም ነገር ከእናንተ አይወሰድም፣ ምንም ነገር ከናንተ አይነጠቅም። እውነቴን ነው ምላችሁ የሰራልኝ ነገር ስለሆነ። ስለዚህ ትኩረት እንዲኖራችሁ ፐረስቲንግ ፐረስት ራሳችሁን መሰለቸት ጀምሩ። ይህ ሜዲቴሽን ጋይዳንስ ለእናንተ በዚህ ቪዲዮ አይሰጥም። ጀስት ራሳችሁን አሰላችሁ በቃ። የሆነ መጥፎ ስሜት ነው የሚሰማችሁ። ኖርማል ከስልክ አንተ ማራ ከጀመርክ መጥፎ ስሜት ራሱ ጤናኛ እንደሆነ እራሱ ማወቅ አለብን። አዎ ጤንነት እንደሆነ ማወቅ አለብን እራሱ። አሁን ይሄም ቪዲዮ እንዳያችሁት ቀጥታ ሄዳችሁ ራሳችሁን አሰራችሁ ስልካችሁን ዝም ብላችሁ አስቀምጡና ዝም ብላችሁ አስቀምጡና የሆነ ራሳችሁን አሰራችሁ ሄዳችሁ የሆነ ቦታ ዝም ብላችሁ ቁሙ። ማትወዱት ቦታ ካለ እዛ ሄዱ እና ዝም ብላችሁ እንትን በሉ። የምጠሉት መውረት ማትፈልጉ ሰው ካለ ሄዳችሁ ስንፍራችሁ አውሩ አራሳችሁን አሰራችሁ። ያኔ ነው መድረግ የምትጀምሩት። ለእኔ የሰራልኝ ነው ለእናንተ ሸር የማደርገው። ሶ ሄዳችሁት እንድትሞክሩ ትፈልጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ አሁንም ቢሆን ቻናልን ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ነው 2000 ሰብስክራይበር የገባሁት። እንግዲህ ቀስ ያልን 5000 ሰብስክራይበር ብጥስ እንወጣለን። ይሄን ቪዲዮ ጠቃሚ ሆኖ እንዳገኛችሁት እርግጠኛ ነኝ። ሶ እናንተን መጠየቅ የሚፈልገ ቤተሰቦች ምንድን ነው፣ ትኩረት እንዳታረጉ ያደረገው ነገር ምንድን ነው? ትኩረት እንዳታረጉ እኔ አሁን ያወራሁት በስልክ አንስቼ ካወራሁት ትኩረት እንዳታደርጉ እናንተን የሚቀለከለው ነገር ምንድን ነው? ኮመንት ላይ ብታሳውቁኝ ደስታዬ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። ቢ ያለው ቻናልን ሰብስክራይብ አድርገ ቀጣይ ቪዲዮ ጠብቅ። ቪዲዮቼን ደግሞ ገፍተ ጄክ ብታረግ ደስታዬ ነው።